ጭካኔያችሁ ያሳፍራሉ እውነት ነው የምለው ነገ በኔ ነው እያንዳንዱ በዚች ልጅ የፈረዳችሁ ፈጣሪ ምስክሬ ነው በቤታችሁ አይቀርም ካልማዝ ወየ ወጎዘዋን የዛሬ እናንተ ብትደሰቱበት የዛሬ ብትጨፍሩበት ነገ በቤታችሁ ይመጣል የዛኔ ፔኑ ይገባችኋል የሰው ልጅነት ይቅደም አይኖ ኢትኒክ ፖለቲክስ አለ ግን ፖለቲካ ውስጥ የሌሉ ሰዎችስ እኛሽ በፖለቲካ ነው ሰዋዊነት ላይ አንድ የሚያደረገ ነገር አለበደመሆናችን ያደረገ ይሄ ነው ችግራቸው። ገባ ፍትህ የሚጠይቅ አባትና እናት ቢያንስ ፍትህ እስኪመጣ ድረስ ወደዛ ማጨብጨቡን ምን አመጣ? ተጠርጥሮ ተይዟል። ተይዟል ባያደርገው ማንም አይዘው አያዝም። የተጠረጠረበት ደግሞ የማይሰማ እንዳይመስላችሁ። ብዙ ዶክመንቶች ወጥተዋል። ብዙ ምን አይነት ሰው ነው፣ ምን አይነት ሪሌሽንሽፕ ነው ያለው ከስራ ባልደረቦቹ ጋር፣ ምን ሲያደርግ ነበረ፣ ቤት ውስጥ ያለው ነገር ምንድን ነው? እያንዳንዱ ነገር ተይዟል። ብለው አይደለም የሚይዙት። ፖሊስ እኮ ኢትዮጵያ ላይ ትንሽም ቢሆን ስራ አለው አይደል? አለው እኮ እዩ ሜን። ሌሎቹ ያልተያዙበት ምክንያት ቆም ብላችሁ ካስባችሁት ማን እንዳደረገው ከሶስቱ ነበር አይደል መያዝ የነበረባቸው። ማን ምን እንዳደረገ ፖሊስ በዛ ነገር ስለሚያቅ ነው። እሱን አንጠልጥል የወሰዱት እነዛ ተባባሪ እንዲህ እንዲህ ቢላቸው ቢያስፈራራቸው የሚያደርጉት ነገር አለ። ምክንያቱም ያችኛው እህቱ ናት፣ ያችኛው ሰራተኛ ናት፣ የተባለችውን ነው የምታደርገው። ዋናውን ግን ይዘው ለፍርድ እያቀረቡት ነው፣ እየሰሩበት ነው። እኛ ደግሞ ማስረጃ እያወጣን እየተናገርን ነው እንደዚህ አይነት ሪሌሽንሽፕ ያደረግ ነበር። አቢውዝ ያደረግ ነበር። በየቦታው ይተኳኩስ ነበር። ሴቶችን በጉልበት በጉልበት ይተኛ ነበረ። አምጥቻ ያለው ማስረጃ የተባሉትን በሙሉ አምጥተናል። ረጉን አምጥተናል። እኔ ከተናገርኩ በኋላ ነው የረጉ ጉዳይ ወጣ፣ ወይም ደግሞ የምንጣፉ ጉዳይ ደሙ ይወጣ። የሆኒ እንደዚህ አይነት መረጃ አለ። የሚገርም የሚገርሙ ሰዎች ረጉን እኮ ጥለውታል። የሚገርም እንጂ ምንጣፉ ደብቀው ጥለውት ነበር። ቀርጸው ነው እዛ የሚኖሩ የእሷን ደም የሚፈልጉ ወንድምና እህቶች ቀርጸው ነው ይላል። ለፖሊስ የተናገሩት አልነበርም። የሚገርም አውጥተውት አውጥተው ጥለውታል። ጋርቤጅ ውስጥ ጥለውታል። ቀርጸው አይተው የዚችን ደም ስለሚያውቁ ቀጥቅተው እኮ በትራስ ነው ያፈናት። እንዳትጩ እንዳትጮ እንዳትጩ ነው የታፈነችው፣ ብራዘር እንዳትጩ፣ ጎረቤት እንዳይሰማ እንዳይሰማ ነበር የምትቀጠቀጠው። ከዛ ያንን ፖሊሶች መጣው ያንን ሲሉ ይኸው አለ ብለው አስረክቧቸው አውጥተው ቤታቸው አስቀምጠውት ነበር። ይኸው እዚህ ጋ ያለው ነው። እንደዚህ አይነት ጭካኔ የተሞላ ይሄን ነው እንግዲህ አትናገሩ የሚሉት ይሄን ነው አትናገሩ የሚሉት ወንድሟ ፊት ሊገላት ነው። ወንድሟ ያ ዮኒ ስለምንጣፉ ሲያወራ ቅድም አላልኩህም እኮ ደም የነካው ምንጣፍ የለም ብለው። ከዛ በኋላ ዮኒ ከተናገረ እና እኛ ከጮን በኋላ መርማሪ ቡድኖች ሁለት መርማሪ ቡድኖች ተቀየሩ ገባ። ከዛ በኋላ ነው እንግዲህ ለዮኒም ኢንፎርሜሽን የምሰጥ እኔ ነኝ ያለ የኦሮሞ ልጅ ቅድም የገባው እዛ፣ ምንጣፉ ደም የነካውን ያየው ባይን። የሚገርም ያ ነው። ሌላው እያወቁ ያም አልበቃ ቢዩዝ እንደምትደረግ የሚያምኮኩሽ ቢዩዝ እንደምትደረግ እያወቁ እንደሚቀጠቅጣት እያወቁ ምንም መተንፈስ እንደማችን ብትጂ ደፋሽ አለው ነው የሚላል፣ ትናገሪና ደፋሽ አለው። ይቺ ደግሞ ቤተሰብ ናት፣ ሴት ናት። እንደ እንትኑ ራሱ ኩሽና ኪችናቸው ተቦድሷል፣ በትይት ያንኳ መረጃ ፖሊስ አለው። ከስድስት ወር ታናሽ ወንድሟ ፊት ምን ያህል ባለጌ እንደሆነ የምታውቀው ለሴት ልጅ ሕጉ ታወጣለህ እንደ ያረ ወንዶች ሆኖ አንዳንዶቻቸው ኢትዮጵያ ላይ ያላቸው ወንዶች የተባረካቸዋላችሁ፣ ፍቅርን የምታውቁ አላችሁ፣ ዶማዎች ደግሞ አላችሁ። ትክክል። ልጅ የሚመታ ሰው ወንድ ብያለሁ፣ ወንድ አይደለም። እውነቱን ልንገርህ አንተ በቤተሰብ አላደግም። ማንኛህም ሴት ልጅ ላይ እጁን የሚያነሳ ወንድ አይደለም። ወንድ ኮንግኛ ላይ እኛ ላይ አንሳና ጀግንነትን አሳይ። ሴት ልጅ ላይ እጁን የሚያነሳ እጅ ይሰበር፣ ሽባ ያድርግ። እውነቴን ነው። ሴት ልጆችን እውነቴ ልጅ አለችኝ። ሴት ልጅ ሰቅለዋለሁ ሰቅለዋለሁ ነው ምል። እናቱ ወለደችው የኔን ልጅ በክፉ አይደለም እጁን ያንሳ ሰነጥቀዋለሁ። ሴት ልጅ አትነካም። ወንድ ኮንኩ ወንድን አናገርም። ልብ ካለ በልብና ሴት ልጅም መምታት አንዳንድ አሉ ደግሞ ማሀይሞች፣ ፍቅሩን መቅናቱን ካልነገረኝ ፍቅሩን እንዴት ይገልጽልኛል የሚሉ ማሀይም ሴቶች አሉ። ማሀይም መቅናቱን ካላወቅ ካልደበደበኝ ትንሽ እንዲህ አውቃለው የምትል ከብታለች። አንዳንድ ከብት ወንድ ልጅ መታሽ ማለት ዛሬ መታሽ፣ ነገ አካልሽን ያጎለዋል። ከዛ ይደፋሻል። አቀጠነ ከዛ አታልፊ አንድ ይመታሻል፣ ይደግመዋል፣ ሶስተኛ አይረካም። ከዛ በኋላ የሚረካው ህይወትሽን ያጠፋ ጊዜ ነው። ወንድ ልጅ እጁን ያነሳብሽ ጊዜ ጥፊ፣ እውነቱን ነው ምነግርሽ፣ እውነቱ መጨረሻ ላይ ህይወትሽን ይበሉ። ብዙ ነገሮች አይተናል። በዚህ አሜሪካን ሀገር አቢዩዝ የሚያደርጉ ወንዶች መጨረሻ ላይ ሌላ ህይወት ሲኖሩ ሴቶቹ ጠብቀው አሲድ ይደፋባቸዋል ወይ ይገሏቸዋል። ይሄ የተለመደ ነገር ነው። አቢውዝ የሚያደርጉ ሰዎች መጨረሻው የሴት ልጅን ህይወት ካላጠፋ አይመለስም። አካልስን ስንኩል ካላረጋት ለሌላው እንዳትሆን ካላረጋት አይመልሳትም። እውነቴን ነው ምለው። ስለዚህ ሴቶች አስተውሉ። ሴት ልጅ አትመታ ያላት ምላት ነው። በቅበቅ ብላ ትሄዳለች። እንመልሳለን አቀጠም። ምንም ነገር የላትም። ሌላ ፓወር የላትም። እና እባካችሁ ሴት ልጅን እንደው እህታችሁን አስቡ። ዱላ ልታነሳ ስትል እህትን እናትን አስብ። የዛኔ ታቆመዋለ። ዱላ አታነሳም። እህትን አስብ፣ እናትን አስብ። የዛኔ ዱላ አትመጣ ወንድ ኮንክ ደግሞ ወንዶችን እናናነጋል። ላድንቃችሁ እኛ ጋር ተነጋገር አታደርጉትም። ጉል በታችሁ የምታሳዩት እዛ ነው። እና የቀነኒም ነገር እባካችሁ ፖለቲካ አታደርጉት የጠየቅ ነው። እቺ ልጅ አቢ ውስጥ ተደርጋለች፣ ተደብድባለች። በሚሰቀጥጥ ሁኔታ ሕይወቷን አጠፍተውታል። እንዲያውም ፎቶ ወጥቷል። ሰዎቹ የሚገርም የአፓርትመንቱ መቆም እንኳን አይቻልም። እንትሉ ላይ ቆማ ነበር ነው ያሉት። ስትገል የማይቁ ወፍ አትቆመም። እዛ ቦታ ላይ ድመት አትቆመም። ወፍ ድመት አትቆመም። እዛ ቦታ ላይ መንፈስ እኮ ነው ያደረጓት። እግዚአብሔር ምስክሬ እችን የምታያልናት ብረቷ እዚህ ላይ ቆመችና ከዛን ይዘለለችው የተባለው እና ለምንድን ነው ሚሊየን ነገር የምትዋሹት? ለምንድን ነው የሞተችው አቢዩዝ የተደረገችው ፍትህ መጠየቅ ሲገባ እሱ ይፈታ የምትሉት ለምንድን ነው? ለምንድን ነው? እስቲ ንገሩን፣ እስቲ ምክንያታችሁን ብቻ ንገሩን። የኦሮሞን ባህል ግፍን፣ ኢትዮጵያ አይደለም አፍሪካም፣ ዓለም እያወቀው ነው። ከበፊትም አሁን አይደለም ከድሮ ኮንሰርት ለመስራት ዘፈን አለብኝ እና ዘግብ ነበር ስለሚደርስብኝ ኮንሰርት ልስራ ሚስቱ ሌላ ሰው እራሷን ያጠፋችበት ባል ዘፈን ያምረዋል? ዘፈን ያምረዋል? እንደው ሌላው ይቅር፣ እሱን የምትደግፉ ሰዎች እጅን ብቻ መልሱ። ወር ሳይሞላት ኮንሰርት ያሰበሰዋል? መልሱ። እናንተ በቃ ለኦሮሞ የምታቀነቅኑ ሰዎች አንድ ነገር ልንገራችሁ፣ የኦሮሞ ህዝብ በጣም የገረመኝና ያሳቀኝ ነገር ኮንሰርት አለብኝ ፕሮግራም አለብኝ ብሎ ለጠበቃው ነግሮ አስብ ሚስቱ ናት የሞተችው? አይደለም ሚስት አንድ ቀን አብረ የበላ ሰው አይንትን አይለ እንዲ ያሳዝንም እንዴ! ህሊና እየጠፋ ልቦና እየጠፋ አይደለም እኮ የአንተ ሚስት አብረ የበላ ሰው ሰፈር፣ እንኳን ሰው ሲሞት እኮ ኢቲክስ የሚባል ነገር አለ። ስነ ምግባር የሚባል ነገር አለ። ኢትዮጵያዊነት የሚባል ሰው ነገር እኮ አለ። ጎረቤት አይከፍትም ጎረቤት አይከፍትም። ነው ማወራ እንዴት ነው ሰው ኮንሰርት አለብኝና ይባላል ደግሞ። ከኢቪደንስ ጋር ነው ፍርድ ቤት እኮ። አንተ ስትጠይቀው ያለውን ኢቪደንስ ጠይቆ ነው የምታሳየው እንጂ ዝም ብሎ አይደለም፣ ወሬ አይደለም። ጠበቃው እኮ ከሱ ጋር ተማክሮ የያዘውን ፕሮግራም ይዞ ነው የሚያቀርብለት። እንደዚህ እንደዚህ ያለን ኮንሰርት ያለ እሺ ብሎ ቢፈቅድለት ሊመጣና ሊዘፍን ነው ስለፍቅር። ኦፍኮርስ ምን ችግር አለበት? ዋው ገባህ እኮ ውስጡ ረክቷል እኮ ውስጡ። ይሄ ሰው ውስጡ ረክቷል። ይህን እርምጃ ወስዶታል። ያመነበት እርምጃ ነው። ሲያደርገው የነበረ ነው። ሲደበድብ የነበረ ነው። ከዚህ በፊትም ሲተኩስባት የነበረ ነው። አዲስ አይደለም። ኪችኑ ያለውን ፎቶ ተነስቷል፣ ጥይት የበሳው ተነስቷል። እያንዳንዱ መረጃ ፖሊስ ጋር ገብቷል። ወንድሙ እሱ ጋር ነበር የሚል የእሷ ወንድም እሷ ጋር ነበር ስትዋቀስ የሚል ኢንፎርሜሽን ሰምቻለሁ። እሱን ነገር ናሆ አይታ ከሆነ አላውቅም። ወንድም ነው እሷ ጋር ነበረ እንደዚህ ስትዋቀስ፣ እሱን እኮ ነው የምልህ። ወንድሟ እየለመነው ነው ማውራት፣ ታናሽ ወንድሟ እየለመነው ተጣልቶ ሰክሮ መጥቶ እንደለመደው ይደበድባታል። ከዛ ካልገደልኩ ብሎ ይዞ ሲሁንፈልገው ታናሽ ወንድሙ ቢገኝና ባወራው በጣም ደስ ባለኝ። እሱ ነገር እሱ ላይ በጣም እኮ ነው የሚያሳዝነው። በጣም በጣም በጣም የሚሸቀጥጥ ኦሮሞን የሚያሰድብ ልጅ እሱ ነው። እግዚአብሔር ምስክሬ ነው የምልህ እኔ። አርቲስት ሽጉጥ ይዞ የሚሽከረከር ለምን እንደሆነ አልገባኝም። አርቲስትነት ከሁሉም በላይ አያደርግህም። የፈለግኩን አርቲስት ብትወራ፣ እኔ እኮ ግራ የገባኝ አርቲስት በላይ በላይ በላይ ዘፈንክ፣ አለቀለ እሱ ነው። አይ ታየቁት አላጋትም ማለት እያመረኩ ጭራሽ እሱ እሷ ተማረች ተስማ አስብ እንደዚህ የሚባ እንደዚህ አይነት ሰዎች አሉ። እንግዲህ አሁን በኦሮሞ ሕዝብ ላይ የተፈለፈሉ ያሉት እንደዚህ አይነት ሰዎች ናቸው። በጣም የኦሮሞ ኦሮሞን የሚያሰድቡ ኦሮሞንም ብለው ግን ኦሮሞን የሚያሰድጉ ማለት ነው። እቺ አሁን የገባቸው አለች፣ ለማን ከማን ጋር እንደምትቆም ለማን እንደምትፋለን የምን ፖለቲካ እንደምታካሄድ ምንም ግራ የሚያጋባኝ ልጅ ናት እኔ ግረ ከሚያጋቡኝ ሰዎች ውስጥ አንዷ ናት። እሱ ምን አይነት ፖለቲካ እንደምስራ ምናምን አድርገውላል። እየተሳሳቁ አብረው ስንት ነገር ሲያደርጉ ከራቼ ጋር ብዙ ቪዲዮ አላቸው። አላቅም ማለት አስበው፣ ህሊና የሚባል ነገር በዛ ደረጃ ሲሸጥ ሳይ ፍትህ እንኳን ማለት ይቻላል እኮ፣ ገደለ እኮ አይደለም ፍትህ ቀነኒ ማለት እንኳን ይችላል እኮ ፍትህ ለቀነኒ ከሱ አልፎ ሌሎች ማህበረሰብ አማራ የሚባሉ የኦሮሞ ጠል ብሎ የሚያስቡት ድምፅ ሲሆኑለት እሱ ካልሆነ ማነው? ነው እንግዲህ ጥቅም ጋ ነው። አያችሁ፣ ኦሮሞነት ሳይሆን አሁን እያየውት ያለው ጥቅመኛ ሰዎች አሉ፣ ምንም የማይመስላቸው። እንግዲህ አስበው፣ እነዚህ ሰዎች አሁን የአማራ ልጆች ቢታረዱ ምንም አይመስላቸው። ለኦሮሞ ካልጮክ አማራ ተበላ፣ ትግሬ ተበላ፣ ደቡብ ተበላ ምንም አይመስላቸውም። በዚህ ሁኔታ ሳይሆን የገዛ እናቶቻቸውን ካልጮ ማንም ለሌላ ድምፅ ይሆናሉ ብሎ የሚያስባቸው የለምና እኔ ለነበረኝ ጊዜ እጅግ አድርጌ ነው የማመሰግነው። በዚህ አጋጣሚ አንተን በማግኘት በጣም ደስ ብሎኛል። ልገባ አስቤ ነበር እና በጣም ቢዚ ነበርኩኝ። በጣም ሬሊ በጣም ከኛ ጋር ጊዜ ወስድህ በማውራት ያለህ ነገር ሼር በማድረግ ድምጽ በማሆነ እኔ ኦሮሞ ልጆ እንደ አንድ ኦሮሞ ልጆ ላመሰግን እወዳለሁ። አትስማቸው ጆሮ እኔ ነው ስለሆን ችግር የለብኝም፣ ግን እንዳልኩ የሀሳብ ልዩነት ቢኖር ችግር የለውም። ሀሳብ ይሸጣል። የኦሮሞ ኢንተረስት አለ። የኦሮሞ ልጅ ነህ የኦሮሞን ኢንተረስት ማስጠበቅ አለብህ። እኔም የኢትዮጵያዊነት ማምን ያማራ ልጅ ነው። ኢትዮጵያዊነትን አምናለሁ። የአማራ ኢንተረስት፣ የኦሮሞ ኢንተረስት፣ የሌላውም ኢንተረስት ተጠብቆ ኢትዮጵያ ላይ ቢኖር ደስታውን አልችለው። የምንፈልገው እሱን ነው። እኛ የተሻለ ሀገር ላይ ያለ ነው። ዲሞክራሲ ያለበት ሀገር ላይ ነው እንደፈለግን ሆነን የምንኖረው። ያንን መብት ኢትዮጵያ ላይ እንድኖሩ እንፈልገዋለን። ያ ነው ጨዋታችን። ሌላ ነገር አይደለም። ጥቅም ፍለጋ አይደለም። ጥቅም ቢሆን ቀላል ነው። ካድሬ ሆነን እንበላለን። ምንም ችግር የለው። ለጥቅም በሰከንድ ካድሬ መሆን ይቻላል። የሚጮኸው ስለ ሕዝብ ነው እና ስፔሻሊ ደግሞ ሆናለውሚሰሆግ ላይ ወርቆ ነው የሚፈልጉ ዳለቻ ሌላውን ዳለቻን የወሰደ መቼም ማንንም ከእሱ የሚሻል የለም ብዬ ማስበው ሰው የለም ማንም ይሻላል ስለዚህ ይወስዳሉ። ስለዚህ አሁን የምለው የኦሮሞ ልጆችም እንዳት እስር ቤት ናቸው? የኦሮሞ ልጆች ለኦሮሞ የሚታገል ሰው በተአምር ምንም አላገኝም። አምጣ፣ የኦሮሞ ታጋይ እየተጠቀመ አምጣና እናወራለሁ። ስለዚህ እባካችሁ እየለያችሁ ህዝብን እንደ ህዝብ አትናገሩ። ለኦሮሞ ህዝብ መርስ ሰጥቷል ብላ ያወጣችውን ቪዲዮ ፖስት ችዋለሁ። እኔ ያላልኩትን እማ ቤቴ በምታውቀው እኔ ፔጅ እልክላለሁ። አሁኑ የኦሮሞ ባለስልጣን የአማራ ባለስልጣን የትግራይ የማንም ሆነ ባለሥልጣን ሆኖ ህዝብን የሚበድለውን ጉልበት ስለሌለ በመርዝ ጠባር ገፍ ጅል ነው ያልኩት። ሪከርድ አድርጉ እያልኩኝ የሰራው ሚዲዮ ኤዲት አድርጋ የኦሮሞ ልጆች ለእሬቻ ሲመጡ በመርዝ አብሏቸው ብሎ ብሏል ብላ ፖስቶች አያቸው። ሰው ልጅ ራሱ መጋጨትና ራሱ መወጣት ሲያቅተው ህዝቦችን ይዞ ይመጣል። ራሱ ስታለው ራሱ አይወጣው። እኔ ጋሁን ሲሄዱ እኔ ስታላ ለብቻ ተጣልቼ ለብቻ የጨርሳለሁ ማንንም አላስገባ። ምክንያቱም ነገ መታረቅ ስላለ ጓደኞቼ እንዲጋለጡ አልፈልግም። እኔ የደገፉኝ ሰዎች ይሰደባሉ፣ ራሴን የምወጣ እነሱ ግን አንጃ ግራንጃቸውን ይዘምጣል። ራስሽ ከፈለግሽ እኔ ያለው ልጅ ሌላ ሰውን አልፈልግም? አማራ ወክሎኝ አይደለም እዚህ ምጮ ራሴን ወክዬ ነው። አንቺም ራስሽ ነው ወክለሽ በፈለግሽው አጀንዳ ነ አለው ስለዚህ አትደበቁ። የኦሮሞ ልጅ አማራ ልጅ የትግራይ በዚህ አጋጣሚ እ ኦሮሞ ለመሆን ነገር ይፈልጋል። ተደብቀዋል ልጭ አባት ፋሚሊ ራሱ ሰፖርት ለማድረግ አስበናል። እሱን አለው። ኤኒ ታይም ጥሩኝ። ቤተሰቦቿ በዚህ መሀል ተጎድተዋሉ። ጎፈንድሚ ተሰብስቦ ለቤተሰብ መደረ እንዲያውም እስካሁን መቆየቱ ትንሽ ቅር ብሎኛል። እውነት ለመናገር ትልቁ ብሬድ ዊነር ለቤተሰቦቿ የምትረዳው ቀነኒ ነበረች። ስለዚህ እናትና አባቷን የምትረዳ በፍቅር ያደገች ልጅ ናት። እንደምታዩት እናቷ ጋር ያለው ቪዲዮዋን ደረነፍታል። ሌሎቹ እኮ ሲታወቁ እናትና አባታቸውን ነው የሚደብቁት። እግዚአብሔር መሰከረ። እሷ ግን ከእናቷም ጋር ከአባቷም ጋር ቪዲዮ የምሰራ የጨዋ ዘር ናት። ኦሮሞትን ኦሮሞነት የምለካው በቀነኔ ነው እመቤቴ መሰከር እንደ ቀነኔ አይነት ጨዋ ያሳደጋት ቤተሰብ ና ኦሮሞን ያስተዋወቀችው ካልቻው ልብሱ ያስተዋወቀችው ጨዋ ልጅ እኮ ናት ኤግዛክትሊ ገባ በጣም ጨዋ ልጅ እንደሆነች አይተናል አይተናል ፊት ለፊት በእናቷ አባባቷ እሱ መደረግ አለበት ሌላው የምነግራችሁ ምንድን ነው አሁንም ልንገራችሁ አትደበቁ አትደበቁ የእናንተን ትግል ህዝብ ጋር አትውሰዱት እናንተ በግል ስትጣሉ በህዝብ አድርጋችሁ እንትን አንድ ነው እንትን አንድ አለው ነው። በራሳችሁ ተወጡት። አትዋሹ። ውሸት የትም አያደርስም። በራሳችሁ ተወጡት። ራሳችሁ ስለ ፖለቲካው ተጠይቆ የዮኒ ማኛን የምትሉው ከሀጫሉ ጉዳይ ውጭ ምንም የምትሉት የዮኒ ማኛን የለም። እሱም ስህተት እንደሆነ ፊት ለፊት ተናገር ያለ አምጡ። ሌላ ለምን እንድጠላ ነው? በኦሮሞ ሞክር ያውቃል ዮኒ አንተን የሚጠሉ የክፍለ ሀገር ልጆች ናቸው ብዬ ነገር ያለው። ስለዚህ ብዙ ክፍለ ሀገሮቹ አይጠሉኝም። የሚገርም ካድሬዎቹ ናቸው። አባቴ ካድሬዎቹ ናቸው። ሌላ ካድሬዎቹ እንደዚያ ብታስታከል ጥሆነ ካድሬዎቹ ናቸው። ካድሬዎቹ ምንድን ነው? ለምን ሸለቀምናምን የሚለው ሙልጭ ብሎ ሲጠፋባቸው በቃ እን አዘነገጣ ካድሬዎቹ ናቸው እንጂ የኦሮሞ ልጆች እኔ አብሮኝ ነው ያሉት። ከመቤት የመስክሬ ጓደኞቼ አሉ የተባሉ የኦሮሞ ልጆች ናቸው። ገና ነው ያዘ ኑሩልኝ ነው የምለው። አዙዬ ስማሽ፣ እና መሄድ ስላለብኝ ነው ይቅርታ። ናቸው። ሰላም ናቸው። በመጀመሪያ ደረጃ አመሰግናለሁ ዮኒዬ። ሁሌም ሀሳብን እሰማለሁ። በየትኛውም ሀሳብ ላይ ስሰጥ ከእውነት ጋር ነው የምቆመው። እና ግማሹ ከብር ጋር ሌላ ይችላል ከሌላ ከሌላ ግን የሰው ልጅ ህሊና ነው የሚቀድመው። መጀመሪያ የሰው ልጅ ህሊና ካለው ለእውነት ነው የምደግፉት። ሌላ ብሔርን አይደለም እዚህ ጋር ማንጸባረቅ ያለ ነው የሰው ልጅ ሲወለድ ብሔርን መርጦ አይደለም የሚወለደው ስለዚህ አማራም ሆነች ትግሬም ሞንክ ኦሮሞ ሞንክ ያ ሰው ጥፋተኛ ሆኖ እስከተገኘ ድረስ ለጥፋቱ መቀጣት አለበት ነው ነው። ብዙዎቻችን አገብ አለው እነ ሶፊ ላይቭ ላይ ሲገቡ ምናምንና አብዛኛው ቆምጨ ናችሁ፣ አማራ ናችሁ። ኢትዮጵያዊ አይደለች እንዴ? ቆይ እኔ በጣም ጥያቄ የሚፈጥርብኝ አንድ ኢትዮጵያዊ ስታይወት ራሱ የምታሳሳለች ናት። ገና የሀያ አምስት አመት እድሜ ያላት ናት። ሮጣ እንኳን አልጠገበችም። ስለዚህ አስቡ። እንደ ሰው ስናስብ የምር ፍትህ አይገባትም።